ምን እኔ ቃሉን የሚበላ ያሉት ከሚጠፋ የወለዱት አሴር ተለቀቀ። ሀንዬ ሰላሳ ሺህ ብር ከፍላ አሴርን ከእስር ቤት አስፈትተዋል። ኖላዊ የኔ ሕክምና ቃስ ብሎ ይደርሳል ሂጅና አስፈችው ግን እዚ ቤት ድርሽ እንዳይላት እንዳይመጣም በማለት ለሀንዬ ነገሯት። ለምንድ ነው አባ በማለትም አባቷን ጠይቃለ እኔ ውሸታም፣ ቃሉን የማያከብር ቃል ማዳልጅ እንዲኖረኝም አልፈልግም ሲሉ ለሀንዬ ነገሯት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 27 በዛሬው ክፍል ላይ ሀንዬ ፍቅርና ምናሴ ወደ አሲር ጋር ሄደው አሲርን ጠይቀውታል። እሱም ደግሞ ማን ነው ይህም በማለትም ምናሴን አይቶት ነበርና የአሰር ልጅ ነው ተከትሎኝ መቶ ነው በማለትም ነግረዋለች። ካሁን በፊትም ከምናሴ ላይ ስልክ እንደሰረቀውም አስታውሶት ደንግጦ ነበረ። ከዛ ጆሮ ባላለው ሲለው የእስመ ብዙነ ሀብታም ነህም በማለት ሲለው ብር የለም ስም ቢበዛም በማለትም ለሱ መልሶለት ነበረ። እሱ ሰላሳ ሺ ብር ተከፍቶ ተከፍሎ መውጣት እንደሚቻል ፖሊሶቹ ነግረውታል። እሱ ግን ይህንን መናገር አልፈለገምና እስር ቤት ሆነ መከታተል ትችላለህ ነው የተባልኩት። አሁን ወደ ቤታችሁ ይሂዱ በማለትም ፍቅርም ወደ ቤቷ እንድትሄድ እነሱም ወደ ቤታቸው እንዲሄዱ አሲር ይናገራል። መንገድ ላይ እየሄዱ ወክ እያደረጉ እሷ ምንድን ነበር አጥብቃ እየጠየቀቻት ቅድም ልትናገሪ ስትይ የከለከለሽ ነገር ምንድን ነው እስከ አባትሽ ጋርስ ምንድን ነው ጸብ ያፈጠሩትም ያጋጫቸው በማለትም የጸቡ መነሻው ምንድን ነበር በማለት ሀንየም እምናሴም ያችን ልጅ ፍቅር ጠይቀዋት ነበር፣ በተደጋጋሚ ይጣላሉ ግን ምክንያቱ በምን እንደሆነ አላውቅም መሰተልም መልሳላቸዋል። ልትናገሪ ስቲ ቅድም አይሆን ብሎ የከለከለሽ ምንድን ነበረ በማለትም ሀና ስትጠይቃት ሰላሳ ሺህ ብር ከተከፈለ መውጣት እንደሚችል ነው ፖሊሶቹ የተናገሩት ይሄንን ከሰማች አንዬ ትጨነቅብኛለች ብሎ ነው ስትል ለሷ መልሳላታለች። በሌላ በኩል ደግሞ ኤልያስ ወሎየው ስልክ እየደወለላት አታነሳም። በጣም ተጨንቆ ነበረ ለምንድነው ስልክ የማታነሳው ብሎ ለታረቀኝ እየነግሯል። ታረቀኝም ስልኩን ሲደውል ደግሞ ሀንዬ አታነሳም። ወደ እፋዘሯ ጋር ሊሄድና ልጠይቅ ብሎ ታረቀኝ ወደ ኖላዊ ጋር ይሄድና ስለ ሀንዬ ይናገራል። ሀንዬ ለምንድነው ስልክ የማታነሳው ፈልጊያት ነበረ ስልኳ አይሰራም በማለትም ለኖላው ሲናገር እስከዛሬ መች መተታቃለ ልጀማ አንድ ነገር እሆናለች፣ በማለት ደግሞ እሳቸው በጣም ይጨነቃሉ። ያንን ካናገረች በኋላ የ30 ሺህ ብር እንደሚያስፈልገው መውጣት እንደሚቻል ከተረዳች በኋላ ወደ ኤልያስ ወሎየው ጋር ትሄዳለች። ስራ ቦታው እታረቀኝ ቢሮ ለምንድነው ነው ስልክ ስደውልልሽ የማታነሾ ሀንየ? በማለትም ኤልያስ ወሎጌው እሷን ይላታ። አሲር ጋር ሄጀ ነው እስር ቤት በማለትም ለሱ ስትነግረው፣ ለምንድነው የታሰረው ጆሮ በማለት ጆሮ ማለት አሲር ነው አደለ። ምን ሰርቶ ነው በማለት ጠይቋታ። ሰላሳ ሺ ብር ከተከፈለ መውጣት ይችላል። ለአባቴ ያስቀመጥኩት ለህክምና የሚሆን ገንዘብ አለ። ያንን ከፍዬ አስወጠዋለሁም ብላ ለኤልያስ ወሎዬ የሚናገረው ኤልያስ ወልደጌው ደግሞ ምን አይነት ድርጊት ነው የምታደርጊው? ከአባትሽ አስቀድመሽ እንዴት ነው ሰላሳ ሺህ ብርን የሚያክል ገንዘብ ከፍለሽ እሱን ከእስር ቤት የምታስወጩ በማለት ለሷ ይነግራታል። እሱ በጣም መልካምና ጥሩ ሰው ነው በማለትም ስለ አሴር መልካምነት ስታወራበት ምን ነው ተወጀዋለሽ ወይም በማለትም ለእሷ ሲነግራት እሷም እትቆጣና ትናደድና የወሰንኩት ነገር ስለሆነ በማለት እጥላው ትሄዳለች። አሁን እኔ ሀናን አላውቃትም ወይ የማረባ ሰው ነኝ? ለምንድን ነው እንደዚህ ብዬ ሀንዬን ያስቀየምኳት እያለ እሱ ደግሞ በጣም ተናደደ ኤልያስ ወሎየው። እሷም ወደ ፋዘሯ ጋር ሄደች። ታሬም ፋዘር ዛሬ ምግብ ልጋብዘውት በማለትም ሲነግሯቸው እኔ አልፈልግም ሀንዬ ግን ምንሆናብኝ ነው? ምን ልትነግረኝ አስበህ ነው ዛሬ ቤቴ ድረስ መተህ የነገርከኝም በማለትም ለታርቀኝ ነግረውት ነበረ። እሷ ወደዛ ቤት ወደ ፋዘሯ ጋር ጋር ስትሄድ ሀንዬ ምን ሆነሻል? ምን ሆነሽ ነው በዚህ ሰዓትስ እየመጣሹ ደህና አይደለሽም ወይ? በማለትም ኖላዊ ልጃቸውን ጠይቋል። ከአሲር ጋር ነው የመጣሁት። አሲርን ልጠይቅ መጥቼ ነው አባ በማለት አባቷን ስትጠይቅ የት ነው ያለው በማለትም እሳቸው ይጠይቋታል። ታስሯል በማለት ስትናገር በጣም ይደነግጣሉ። እንደፈራሁት እኔም ጠርጥሬ ነበረ፣ ሰርቆ ነው የታሰረው በማለት እሳቸው ይናገራሉ። ሰላሳ ሺህ ብር ከተከፈለ መውጣት ይቻላል ተብሏልም ብላ ለአባቷ ትናገራለች። ታዲያ ምን ይሻላል በማለት እሳቸው ይመልሳሉ። ለአንተ ለሕክምና የሚሆን ገንዘብ ያጠራቀምኩታለ ያንን ከፍዬ ላስወጣው በማለትም ስትናገር፣ አባ አንተ ምን ትላለህም በማለትም እሷ ትመልስላቸዋለች። ታዲያ ይሄ ጥሩ ነዋ። ለእኔ የእኔ ሕክምና ቃስ ብሎ ይደርሳል ከፍለሽ ይውጣ ግን እዚህ ቤት ድርሽ እንዳይላት ወደዚህ ቤት እንዳይመጣም ሲሉ ለሃንዬ ነግሯታል። ለምናባ ብላ አባቷን ትጠይቃለች። እኔ ሌባ ልጅ ውሸታም፣ ቃሉን የማያከብር ቀልማዳ ልጅ እንዲኖረኝ አልፈልግም፣ ከእስር ቤት ግን አስፈችው ብለው እሳቸው ይነግሯታል። ጉልበታቸውን ትስማለች። ተነሽ ልጄ እንደዚህ አታድርጊ በማለትም ለእሷ ይናገራሉ። ታረቀኝ ወደ ቢሮ ይመለሳል ኤልያስ ወሎዬው ተጠቃሚ ተናዷል። ሀናን አስቀይማታለሁም በማለት እየተብሰለሰለ ነው። ከዛ ከታረቀኝ ቢሮ እወቶ መንገድ ላይ ተቀምጦ በጣም እየተናደደ እሱ እያገኘው እና አንተ ልታዘርፈኝ ነው እንዴ ከዛ እየወጣሁ በማለት ደግሞ ታረቀኝ ለኤልያስ ወሎ የው ይነግሯል። እባክቶኝ እኔ ተናድጃለሁ በማለት ይነገራል። ሀናን አስቀይማታለሁ በማለት ለታረቀኝ ይነግሯል። ሀና መታ ነበርም በማለት ለሱ ይነግሯል። ፋዘር ጋር ሄጀ ነበረ አዘርም እያሉኝ ስራ ቦታ ነው የምትሆነው፣ የት ትሆናለች ብለው ነው የነገሩኝ፣ በማለት ለኤልያስ ወሎየው ይነግሯል። እባክህ እኔ ጋር መታ ነበረ እዚህ አንተ ቢሮ በማለት ይነግሯል። እሺ ምን አለችህ በማለት ደግሞ ታረቀኝ ለኤልያስ ሲነግረው ጆሮ ታስሮ ነው ለሱ ላስፈታው ነው። ለአባቴ የተቀመጠ የህክምና የሚሆን ገንዘብ አለ 30 ሺ ብር ከፍዬ ላስፈታው ነው ብላ አለችኝ፣ በማለት ደግሞ ለሱ እየነግሯል እሱ ምን ሰርቶ ነው ደግሞ የታሰረው? በማለትም ታረቀኝ ይናገራል። ከእንጀራ አባቱ ጋር ተጣልቶ ነው የታረቀው ብላኛለችም፣ በማለት ደግሞ ይመልስለታል። እሱስ ምን አባቱ ሊሰራ እንጀራ አባቱ ጋር ሄደ አሀና አባት ጋር እኮ እንደነበረ የአሲር አይመስልም ነበር ተለውጦ ነበረ በማለትም ታረቀኝ እየናደዳ ኤልያስ ወሎየው በጣም ተናዷል። የተናደደው ባልናገራት ያለው ቃል ነበረ በጣም ተናዷል። ለሀንዬ ለፍቅር ስልክ ትደውልላታለች። የደወለችላት ስልክ ወደ ሱ ጋር ሄደን ገንዘቡን አግኝቻለው ነገ እናስፈተዋለን ብላ ስትነግራት በጣም ደስ አላት። ለሱ ምግብ ይዛለት ሄዳለች። ምግብ ይዛለት ስትሄድ ደግሞ አባትሽ ቢያይሽ ትልቅ ችግር ነው የሚፈጠረው። ለምንድን ነው ይዘሽልኝ እየመጣሹ ለእኔ በማለትም፣ ለፍቅር ደግሞ ወንድማ አሴር እየነገራታል እሱ እየለም በማለትም እንዲሁም ደግሞ ቁማሩን እየተጫወተ ይሆናልም በማለት ለሱ መልሳለት። ምግቡን ቅመሹ ብሎ ፖሊሱ ያስቀምሳታል ያንን ምግብ እስትሰጠዋለች ይችን ምን ላደርጋት ነው በማለትም ደግሞ አንሰዋለች እና መን አንተአሲር ይነግራታል እቤት ውስጥ እቃል ነበረ፣ ይህም ትምህርት ቤት ሲሄድ በፊት የምቋጥርበት ነበረ በማለትም ትመልስለታል። አረ ስቀልድሽ ነው፣ አመሰግንሻለሁ ብሎ እህቱን ያመሰግናትና እሷም ወደ ቤትሽ ሂጂ በማለት አባትሽ ቤት ታጣስ ትልቅ ችግር ይፈጠራል በማለት ይሸኛት ምናሴም እቤቱ እንደገባ እናቱን ያያትና በጣም ይደነግጥና እንዴ መጣለሽ እንዴ በማለት ይናገራል። ምክንያቱም ለሳምንት ነበር የሄዳችሁት ከሄዳችሁ እንዴት ተመለሳችሁ ከእቅዳችሁ በማለት ለእናቱ ሲናገር ሐሳባችንን ቀየርን ተመለስን በማለትም ተናግረዋለች። ሀን ሰላምም እንደዚሁ ሐሳቧን ቀየረች። አንተ ፈተናህን ከጨረስክ በኋላ እንሄዳለን በማለትም ተናገራለች። እሱም ደስ ይለዋል። የውጭ ሀገር በረፍቴ ሰዓት እንደሚሄድ ወደ ውጭ ሀገር ያልኩትን አልሰረሽሁም አይደለ ሀሳቤን፣ በማለትም ለእናቱ ይናገራል። ለምን እሰርዘዋለሁ፣ ሁለት ወር ነው አይደለም። የአንድ ወር እረፍትህ ሀገር ውስጥ ቢሆንም፣ የአንድ ወር እረፍትህ ደግሞ ከሀገር ውጭ ይሆናል በማለትም ለልጇ ትናገራለች። ያንን ገንዘብ የፈለገው ግን ለሀንዬ ለመስጠት ነበረ። ምክንያቱም ለዚያ የሚሆነውን ገንዘብ እያሰበ ነበረ። ወደ ክላሱ ገብቶ እህቱን ከጠየቃት በኋላ ወደ ጓደኞች ጋር ሄድ ብላ ሄዳለች በማለት ትመልስለታለች። እክላሱ ገብቶ ተኝቶ ነበር። ምን ሆነህ ነው በማለት ቶሎ አለመነሳቱን ስትጠይቀው ደህና ነኝ በማለትም ይጠይቃታል። ለምንድ ነው ሀንጌ ያልመጣችውስ ለምንድ ነው እዛስ የሄድከው? በማለት ስትጠይቀው አባቷን የሚንከባከብላት ልጅ ታስሮ ነበረ እሱን ለመጠየቅ ነው የሄድ ነው በማለትም ይመልስላታል። ሰላሳ ሺህ ብር ተከፍሎም እንደሚወጣ እየነግራታ ታዲያ ቤተሰቦቹ ይህንን ድርጊት ሊያደርጉለት ይችላሉ? በማለትም ስትነግረው ልጁ ቤተሰብ ያለው አይመስለኝም እማ በማለት ለእናቱ ይመልሳ ታዲያ ምን ለማድረግ ወሰነች? በማለት ደግሞ እሷ ለልጇ ትጠይቃለች። እንደምንም ብዬ አስፈተዋለሁ ብላለች ሀና በማለት ለእናቱ ይመልሳል። በቃ እኔ ሰላሳውን ሺህ ብር እከፍላታለሁ ሀና የዚህ ቤት አባል አንዷ ናት እና ልጁ ይፈታል በማለት ወይዘሮ እሜላት ለእሱ ስትነግረው እኔም እኮ ልጠይቅሽ ነበረ ፈርቸሽ ነው በማለት ለእናቱ ይናገራል። በጣም ደስ ይለዋል። ሀኒዬ ስልክ ትደውልና ወደ ፍቅር ጋር ትሄዳለች። ከፍቅር ጋር ተያይዘው ወደ አሲር ጋር ይሄዳል። አሲርን እያስፈቱታል። ገንዘቡን ግን ከየት ነው ያመጣሹ? በማለት ጥያቄ ይጠይቃታል። መቼም ለአባትሽ የህክምና የሚሆነውን ገንዘብ አንስተሽ አይደለም? በማለት ይጠይቃታል። ሰው ማለት የአሰሬ ሰታይ ነው ያልሽውን፣ ብሎ ይጠይቃታ ነው በማለትም እሷ ስትመልስለት፣ ጥሩ አልሰራሽም እኔ እኮ እስር ቤትን የለመድኩት ነበረ በማለትም ይመልስላታ። እህቱም እንደገና ጥሩ አልሰራሽም እኮ አንቺም ለእሱ ታስቢያለሽ፣ እሱም ለአንቺ ያስባል፣ ፍቅራችሁም ደስ ይላል በማለትም ፍቅር ታመሰግናታለች። ተያይዘው ወደ ቤት ሄዳሉ። አሁን እያሳሰበኝ የገንዘቡ ሳይሆን የአባዬ ጉዳይ ነው በማለትም ለሱ ትነግረዋለች። ለምን? በማለት ይናገራል። አባዬ አንተ ሰርቀህ ነው የታሰርከው የመሰልበት ተናዷልም በማለት በማለት አሲረ ስትነግረው እኔ እሳቸውን ጸባይ ስለማውቅ ችግር የለም እንደምንም ብዬ እግራቸው ላይ እወድቃለሁ በማለት ለእሱ አይነግራታ። አሁን ወደ ስራ ቦታ መሄድ አለብኝ፣ ታክሲ እዚ ሰፈር መያዝ እችላለሁ ወይ በማለትም ለእሱ ትነግረዋለች። ወደዛ በኩል ሄደች ትይዣለሽም በማለት ይነግራታ። ፍቅር ደግሞ ዛሬ ከአንቺ ጋር ብሆን ፈቃደኛ ከሆንሽም በማለት ከስራ ቦታም ተከትላት ለመሄድ ትነግራታለች። ደስ ይለኛል ብላ ደግሞ ሀናም ትመልስላታለች። ከፍቅር ጋር ተያይዘው ወደ ስራ ቦታ እየሄዳሉ። ምናሴን ስታየው ቤታችሁ በጣም እያምራለን መስተል ለምናሴ ተናግረዋለች። ትቀልጃለሽ፣ ብሎ እይላታል። እዛ ቤት ገብታ እንግዲህ ያንን ሰላሳ ሺህ ብርም እንደሚያስፈልጋት ወይዘሮ እሜላት ልጇ አስረድቷታል። እሷ ይህን ገንዘብ እሰጥሻለሁ መብላ እስትላት፣ እኔ እኮ ከፍ ያለሁኝ አመሰግናለሁ በማለትም ለወይዘሮ ሜላት ትናገራለች። ወደ ትምህርት ቤት መሄድ ፈልጎ የተጣደፈው እምናሴ ደግሞ ዩኒፎርሙም ያስቀመጠበት ጠፍቶታልና አልሄድ ሞይ ስራ በማለት ስጠይቃል ጠይቃት ኮ 30ውን ለስጣት እና እሄዳለሁ ብዬም ነው በማለትም ለምናሴ ለመናሴ ምናሴ በጣም ደስ ብሎታል በጣም ከምንም በላይ የሃንጌ ነገር እንዴት እንደሚያሳስበው የተለየ ነው እንግዲህ ሃንጌና ኤልያስ ወሎዬውም ለታረቀኝ የፍቅር ግንኙነት ሳይኖራቸው አይቀርም። እንዴት ነው ለአባቷ የተዘጋጀውን ገንዘብ አንስታ ለሱ እየከፈለችው ለዚያውም፣ ሰላሳ ሺህ ብርን የሚያክል ነገር በማለት ለታረቀኝ ሲነግረው፣ አሁን ቢቀና ቢቀና በእሱ በአሲር ትቀናለህ? ሆይ ምን አይነት ና! በማለትም ለሱ ይነግረዋል ለኤልያስ ወሎዬው። ኤልያስ ወሎዬው በጣም ተናዷል። ግንኙነት ቢኖራቸው ነው እንጂ ይህን ያክል ገንዘብ እንዴት ልትከፍል ከፍልለት ቻለች? እያለ እየተንጨረጨረ ነበረ። ኖላዊ መንገድ ላይ ተቀምጠው በጣም ተናደው ተበሳጭቷል። ልጄ ሰርቆ ነው። እንደዚህ አይነት ልጅ ሊኖረኝ አልፈልግም፣ እዚህ ቤትም እንዳይመጣብኝ እያሉ እየተብሰለሰሉ አጠገባቸው ሄዶ ቁጭ ሲል አሲር ምን ልትሰራ መጣ? አሁንም ሰርቀህ ነው የታሰርከው አይደለም? በማለትም ሲናገሩ፣ እንደሱ አይደለም በማለት ይናገራል። እፊቴ ሆነ ስንቴ ሰረቅህ? አሁን ስላላየሁህ አሁንም ልትዋሸኝ ነው ወይ? በማለት አሁን አይንህን ላየውም አልፈልግም በማለት ኖላዊ ከእሱ ጋር ተነስተው ጥለውት ይሄዳሉ። አሲርም በጣም አዘነ። ምክንያቱም ይህንን መስዋዕትነት እየከፈለ ያለው ለእሳቸው ነበር፣ ግን መናገር አልፈለገም። ፍቅርም እንግዲህ ከዛ ቤት ሸኙኝ በማለትም ወደ ቤቷ ተመልሳለች። ወይዘሮ ሜላትም ሰላሳ ሺ ብር ለሃንዬ ለመስጠት ቃል ገብታለች። ኖላዊ እውነቱን ስላላወቁት አሲርን ተቀይመውታል። እንግዲህ በዛሬው ክፍል ላይ አሲር ተለቋል፣ ደስ ይላል። ይህንን ይመስላል ቀጠበ ሌላ ቪዲዮ እስከምንገና በቤተሰብ